በትምህርት ዘርፉ ላይ ሲስተዋሉ የነበሩትን ውስንነቶች ለመቅረፍ የተለያዩ የሪፎርም ስራዎች ሲወሰዱ ቆይተዋል። ለዚህም ማሳያው የ12ኛ ክፍል የፈተና አሰጣጥ ሂደትን ማሻሻል የሚጠቀስ ሲሆን ከ2014 ዓ ም ጀምሮም ተግባራዊ ሲደረግ ቆይቷል። ይሁንና ላለፉት ሶስት ዓመታት በፈተናዎቹ የተስተዋለው ውጤት ዝቅተኛ የነበር ሲሆን፣ በዘንድሮ ሀገር አቀፍ የ12ኛ ክፍል ፈተና ግን የተሻለ ውጤት ለማስመዝገብ ትምህርት ቤቶችና ተማሪዎች ጠንካራ ዝግጅት እያደረጉ ይገኛሉ። በምዕራብ ሸዋ ዞን ደንዲ ወረዳ ፋና ቴሌቪዥን ያነጋገራቸው የወንጂ ሁለተኛ ደረጃ ትምህርት ቤት ተማሪ ተጨማሪዎችም ይህንኑ አንስተውልናል። ሁላችንም ሞቲቬሽን አለን። ደግሞ የኛው ሞቲቬሽን አንደኛውን አንደኛውን በመተጋገስ እና አስተማሪውንም እኛ ሞቲቬት ለማድረግ ይሞክራል ማለት ነው። በዚህ ሁኔታ ላይ ደግሞ እኛ ሁላችንም በአንድነት አብሮ በማጥናትና ጥያቄ ካለ እንኳን ጥያቄ አብሮ በመስራት ልምድ ሼር የተደራረገን ነው የምናጥ ነው። አስተማሪዎቹ በጣም እየረዱን ነው። በመጀመሪያ ማለት ነው በፊት ጠዋትና ከሰዓት ስንሆን የጠዋት ስንሆን አንድ ላይ የምንማር ይሆናል። በተጨማሪ ደግሞ እንደ ሜካፕ አሁን እየወሰድን ነው። መጽሐፍም ደግሞ እየጨረስን ነው እና በጎን ደግሞ እኛም ላይብረሪ መጥተን እየተወያየን አንድ ላይ በግሩፕ እየተጋገዝን ነው። የምችሉትን የማይችሉትን እያገዝን ማለት ነው። አሁን ተማሪ ያለው ሶስት ደረጃ ነው፣ የምችል መካከለኛና ዝቅተኛ የሚባል ማለት ነው። ሶስቱም አንድ ላይ መጥቶ በጥሩ ሁኔታ እያጠናን እየተዘጋጀን ነው። ከእግዚአብሔር ጋር ደግሞ ጥሩ ውጤት እንደምናመጣ ተስፋ አለን። ቆፒ ነጅሩ አምበረደር ብረዩ ባይፈው አለ። ካለፈው ዓመት በተሻለ መልኩ በዚህኛው ዓመት ሰፊ ዝግጅት እያደረግን ነው። ትምህርት ቤቱም ጠንካራ ድጋፍ እያደረገልን ይገኛል። መምህራኖቻችን ተጨማሪ ትምህርት ይሰጡናል። በዚህም በየሳምንቱ ከማለዶ 12 ሰዓት ጀምሮ እስከ ምሽት 2 ሰዓትና 3 ሰዓት በትምህርት ቤት ውስጥ እናሳልፋለን። ትልቅ አቅም ያላቸው በርካታ ተማሪዎችም አሉ። በዚህም እንደ ሀገር ከፍተኛ ውጤት ለማስመዝገብ የሚያስችለንን ዝግጅት እያደረግን ነው። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በሀገር አቀፍ ደረጃ በሚሰጠው የ12ኛ ክፍል ፈተና የተሻለ ውጤት እንዲመጣ በክልሉ ልዩ ትኩረት ተሰጥቶ ዝግጅት እየተደረገ ስለመሆኑ አንስተዋል። 211 ሺህ በላይ ተማሪዎች ናቸው በዚህ ዓመት ፈተና የሚወስዱት። ይህ በመደበኛው ያለውን ነው ማነሰው እንግዲህ ለፈተና የተደረጉ ዝግጅቶች ከዚህ በፊት ከነበረው የውጤት ማነስ ጋር ተያይዞ አንዱ እንደ አብነት የተወሰደ የመጽሐፍ እጥረቶች ነበሩ። በሁለተኛ ደረጃ እንደሚታወቀው ትምህርት ሚኒስቴር አሳትሞ ያመጣው መጽሐፍ በጊዜ ለማስረጫ ጥረት ተደርጓል። የመጽሐፍ እጥረቱንም ለመፍታት ሙከራዎች ተደርጓል። ከዛ ውጪ እንግዲህ ሞዴል ፈተናዎችን እየተዘጋጁ እነዚህ ሞዴል ፈተናዎች ተማሪዎች ጋር እንዲደርሱ ተደርጓል። እንዲለማምዱ ጥያቄዎችን እንደዛ እየተደረገ ነው ያለው ከዛ ውጭ የክፍል ፈተናና የ12 አገር አቀፍ ፈተና ላይ የሚመጣው በጣም ልዩነት አለው ተማሪዎቹ የሚያመጡት። ስለዚህ ስለ ፈተና አዘገጃጀትም ለመምህራን ስልጠናዎች ስንሰጥ ቆይተናል ማለት ነው። ተቀራራቢ አይነት ፈተናዎች እንዲወጡ በአዲስ መልክ መሰጠት በጀመረው የ 12 ተኛ ክፍል የፈተና አሰጣጥ ሂደት ከአመት ዓመት መሻሻሎች እየተመዘገበ መሆኑንም ተናግረዋል። በዚህም በክልሉ በ2014 ዓ ም የተማሪዎች የማለፍ ምጣኔ አንድ ነጥብ 8 በመቶ እንደነበረ አስታውሰው ባለፈው ዓመት ግን መጠኑ ወደ 3 ነጥብ 5 በመቶ መድረሱን አንስተዋል። በመጀመሪያው ዓመት 1 ነጥብ 8 ነው 55 ከ50 በላይ ያመጣው በሁለተኛ ዓመት 1 ነጥብ 9 ነው ባለፈው ዓመት 3 ነጥብ 5 ፐርሰንት አካባቢ አካባቢ ነው። መጠነኛ የሆነ የመሻሻል ነገር እናያለን። ምንፈትነው ተማሪ ከሃምሳና ከሃምሳ በላይ ፐርሰንት የሚያመጣው አስር ፐርሰንት ይሆናል ከሚፈተኑት የሚል ነው ቁጥሩ ትንሽ ይመስላል። ነገር ግን ከ3 ነጥብ አምስት አስር ፐርሰንት መድረስ ቀላል ላይሆን ይችላል። በዛው መጠን እየተሰራ ነው እየሄደ ያለው። ለመጀመሪያ ጊዜም ደግሞ የቦርድንግ ስኩል ተማሪዎች በዚህ አመት ፈተና ይወስዳሉ። ስለዚህ እነዛ ቁጥራቸው መጠነኛ ቢሆንም የሚያመጡት ነጥብ የተሻለ ሊሆን ይችላል የሚል ግምት አሳድረናል። ተማሪዎች ከትምህርታቸው በተጓዳኝ በክህሎትም እንዲበለጽጉ ከትምህርት ሚኒስቴር የተሰጠ አቅጣጫን ተከትሎ በ12 የሙያ አይነቶች እንዲሰለጥኑ ሲደረግ መቆየቱንም አንስተዋል። ከዚህም በሀገር አቀፍ ፈተናው የማለፊያ ውጤት የማያስመዘግቡ ተማሪዎች ክህሎታቸውን ተጠቅመው የስራ እድል እንዲያገኙ የሚያግዝ ይሆናልን ብለዋል። የፕሪፓራቶሪ ቀርቶ ሁሉም ተማሪ አስራ ሁለተኛ ክፍል አንድ ላይ በሚፈተንበት ጊዜ ከፍተኛ ቁጥር ያለው ተማሪ ወደ ዩኒቨርሲቲ ሳይገባ የሚቀርበት ሁኔታ አጋጥሟል። ትምህርት ሚኒስቴር ይህንን ለማስቀራት ቅድም የጠቀስኩትን ወደ 12 የሙያ አይነቶች ልጆቹ ተምሮ ራሳቸውን የስራ እድል የሚፈጥሩበት ሁኔታ ከ11ኛ ክፍል ነው እንግዲህ ዘንድሮ የተጀመረው። ስለዚህ በዚህ ሁኔታ እኛም በርካታ መምራን ቀጥረን ስልጠና ሰጥተን እነዛ ሙያዎች ተጀምረዋል ማለት ነው። በባለፈው ዓመት በተወሰነ መልኩ ፈተናውን በዲጂታል መንገድ ለመስጠት የተደረገው ጥረት በዘንድሮ ዓመትም የሚቀጥል ስለመሆኑ ተመላክቷል።